ሰላም እኔ ስጥልኝ፣ እንዴት ናቸው? እንዴት ሆነ ኢትዮጵያ ተከታታዮች? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ሰላም እንደሆናችሁ ባለትምር ተስፋ ነኝ። ዛሬ እንግዲህ ያበደ ድራማ እና የሰራተኛው አደይ ድራማ የዘመተናል። በጣም ደስ የሚል ነው። ያበደ ያበደ ጦርነት ያለበት ድራማ ነው። አብረን እንቆያለን። እንተረከው እንግዲህ ዘንኮነሽ ትነች ማለት ነው እሱ አይመለከትህም። በፊት ኤላ ከኔ ጋር እንደነበረ እያወቀች እኮ የፍቅር ጥያቄ ጠየቀው ነበር። አንተ ምንም አይመለከትህም። እንደ አንቺ ያኔ፣ ለምን ሻውን ለምን መጣሽ ማለት ምን ጥያቄ ነው? አሁንም ለአንቻለኝ ስሜት ተመሳሳይ ነው። ወድሻለሁ። ኧረ ተው አልኳት። ባርኩት ሲመጣ ሀሳብሽን ቀይርሽ። አደ ቆይ ለብኝ፣ ለምንድን ነው የምትጫወቺበት? አንተ ምን እያደረግህ ነው? ቤዛ ሌላ ጋ ሄዳ ምን እያደረገች እንደሆነ የምታውቃለች አንተ ባለጌ! ቆይ እንዴት ብትደፍረኝ ነው ቤዛ ስታስወጣት? እኔም ናሁን እዚህ ጋር ይኖራል። አያ ምንድን ነው አረጋግጥ ትበላታለህ። ማፈሪያ እንኳን አንተ ራስህ ነው ሴት ልጅ ጠራችኝ ብለህ እንደበግ እየተጎተተ የመጣ ናሁን፣ ስሜለሽ ፍጠር ይሄን ቡና ፍልንጭ የእንግዳ ወጉም ይድረስል። ታዋቂው ነው ይባላል። ደግሞ ተንከባከቢ የኔ ቆንጆ። እንዴት ነሽ? ሰላም ነው? ደህና ነ እግዚአብሔር ይመስገን። አደይ በጣም በይ ተንከባከቢ። ናሁም አንድ ነገር ይጉደልበትና አንቺ ራስ አልወድቅም። አሁን ቡና አለሽ፣ ሂጂና አንጮች ወዴት እንዳይቀዘቀዝብሽ ቡና። ይቺ ደግሞ ምን አይነቶች ተበክሽ። አደይ ማለት እሷ ነች፣ ያንተ ወሳኝ ሰው። ሁለተኛው ሁለተኛው እንኳን ቆይ፣ ሰው መጀመሪያ አደይ ጨርስልኝ ከዛ ቤዛ ከወንድሜ ላይ ነው እንድታነሳ አደርጋለሁ። አይ ፍቅር፣ ይሄ ባህርሽ እኮ ነው ግርም የሚለኝ። ማታስፈልግ ማያስፈልጉሽን ሰዎች ጠረቅ ጠረቅ ታረጊያለሽ። ብዙ አትለፍልፍ፣ ሁሉም ነገር በሚስጥር ያዘው። አሁንማ ምን አማራጭ አለብኝ? አንደኛ በያለላ ቡና ታቀራርባለች። አደኝም ማለት ነው እንግዲህ። ከስንት ጊዜ በኋላ ተገናኘን። አው የላየ ደግሞ ትልቅ ሴት ሆነሻል። አንተም ተቀይረሃል። ቆይ የኛ ለምን ሄድሽ? አሁን ለምን መጣሽ? እና ወንድሜ ጋ ጥሩ ሁኔታ ስላልነበረ ወንድሜ ጋ ነው የሄድኩት። አሁን ግን ነገሮች ስተካከሉ ተመለስኩ። ዌልከም ብያለሁ። ቤዝዬ ስለ ተመለስኩ በጣም ደስ ብያለ ብሎኛል። ግን እዚህ ቤት ውስጥ ብቻ እንዴት ነው የምትኖረው? አሁንማ እልል ያለች? ቆይ እሷ ስንት ፍቅረኛ ነው ያላት? እሷ ማለት ዴቪን ታውቂያታለሽ አይደል? ከድሮ ጀምሮ ስለ ፍቅር ሳቢ ያስ ፍቅርን ያስተማረች እሷ ነች። ድሮም የኔ ናት፣ አሁንም የኔ ናት። እንደዛ ግን አትመስልም። ምን ያየሽው የሰማሽው ነገር አለ? አይ ምንም ነ መናገር መፈለቀለ በኔ ምክንያት እንደተጣሉ አልፈልግም። አልገባኝም። ቆይ ለምንድን ነው የምትጣሉት? የምታውቂው ነገር ካለ ንገሪኝ። ይሄ ላንተ አይጠቅምም። ለሱ ለራሱ አስረዳታለሁ። አዎ ምስጢር ነው። እሺ እሺ፣ እንደዛ ከሆነ እጠብቃለሁ። እንግዲህ ፍቅር ብቻውን ተንኮል እያሰበች ነው። እሺ ደግሞ ስለሚወዳት ነው። ምስል ከሱ ጋር እሱ የምትለውን ነገር እያደርጋን ማለት ነው። አይገርም አደይን አናገርካት? አህ እስካሁን ብቻውን አናገራት። ይወልክ አደይ ከአንተ ፍቅር ደቢም ባርኮትም አንተ ይጣላታል። ወዴት ነሽት ማጣ እሱ ያሳስበህ። አንዴ እዚህ ቤት የምትመለስበት ምን ያህል እድል የለትም። ምን አድርገሽ ነው ይሄን ያህል ብቻ መጥፎ ሰውነች? ስትታይ ግን መጥፋት መስለም፣ እንዲሁም ቆንጅዬ ነገር ናት። ሰራተኛ ባትሆን ኑሮ እኔም አላልፋት አደጋ። ምንም አይነት ግንኙነት መጀመሪያ አይቻልም። ቆይ አንቺን ለማን ትቼ ነው ገሞች? ምን ያህል እንደምወድሽ ትንታቂያለሽ። ወደዛ ርቀትን ጠብቅ አሁን ሄድና አደይ አነግራት ስለ ደብ የማይሆን የማይሆን ነገር ትነግራታለህ። ለደብም ደግሞ እንደዛ በባርኮስ ጋር በሆነ ግጭት ነገር በመሃላቹ ለደብ ጓደኛው ትሆናለህ። ከዛ ስለ አደይ መጥፎ ነገር ትነግራታለህ፣ እንዲጠላት ታደርጋለህ። ቤዛንም እንደዛ ታደርጋለህ ማለት ነው። እሺ፣ ሁሉን ነገር አድርግ። አንቺ ግን በምላሹ ምንድነው ማለት ነው? እኔ ጋር ያለን ፋይል በሙሉ እሰጣለሁ።

አቤት ፍቅር፣ ተንኮል! አቤት ተንኮል! ተንኮል ይሏቸዋል፣ እንደዚህ ነው። ሄደና ወራት ትላለች አደይ። ዋጋሽን ታገኛለሽ ትላለች ማለት ነው። አንቺ ራስሽ ዋጋሽን ታገኛለሽ ማለት ነው። አደይ አደይ። አቤት ባርኮት አደይ። አቤት ባርኮት፣ ተቀይመሽኛል እንዴ? አንተ ምን አደረክ?

አንቺ እኮ ከጎኑ ካለሽ ምንም አልፈልግ ቤዛ ጥሩ ሴት ናት በፊት ወዳት ነበር የነገሮች መቀያየር እንደዚህ አይነት ውሳኔ ያንቺ ያለ ስሜት ምንም አልጠ በርኮት በቃ አንተ እያልከው ያለው ፍቅሬ ሳይሆን ስሜት ከስሜት ደሞ ብልጥ ልብ ይበልጣል ያንተ ልብ ደሞ ከቤዛ ጋር ነው እኔን ስታይ ስታይ የሚሰማ ደግሞ እዚህ ቤት ውልቅ እየሰማላለሁ አንቺ እኮ ሁኔታው ስላልገባሽ ነው አደይ በዛ ቦታ ላይ ሆነሽ ፍቅሬን ስገልጥልሽ ትተሽኝ፣ ከድሽኝ፣ ትተሽ በቅጽበት ሆነ። እሷ መጣችና ሁሉ የጠፋችበትን ምክንያት ነገረችኝ፣ ያስረዳችኝ እዛ እሷን ምክንያት አደምጬ፣ አንቺ ደግሞ እኔ እንዳፈቀርኩሽ ሁሉም ሰው ነግረሻል። በዚህ ምክንያት ደግሞ ዴቪድ ካልወጣው ሲል እኔ የትችል ውጣ ብዬ በቃ እኔ መሸሽ እንዳለብኝ አሰብኩና ሂድኩ እና ያንቺ ፍቅሬ ያለ ውሸት ሆኖ አይደለም። ቆይ አሁን ምን እናድርግ ያልከ ነው? አሁን ስላለፈ ነገር እያወራ ጊዜያችንን እያባከን የኔና ያንተ ነገር አብቅቷል። አያደይ ምን አለ ልቤ ስለ አንቺ የሚለይ ነገር ባየሽ ምንም ይበል። አንዴ ከወሰኑ እና አንዴ ከሄዱ በኋላ መወሰን አያስፈልግም። ልቤን ሰብረኸዋል። ያሁላ በዚህ ለምንድን ያልፈለገ ይብላ ጠይቀ ጠይቀ በሱ እዚህኝ ስጨርስ የደብን ፍቅር የራሴን፣ ስሜት የአንቺን ስሜት አለመናገሬ፣ ደብን ተተጎብቶ ሳየው አፈርኩ። የራስ ወዳድነት ተሰማኝ። ቆይ ምን ማድረግ ነበረብኝ? አሁን ራስን መውቀስ አያስፈልግም። ባልኮት እኔ አንተን በዚህ ልክ አልጠብቅም ነበር። ቢሆንም ማንም መውቀስ አልፈልግም። ሁሉም የራሴ ጥፋት ነው። ጤባ ክሻደኝ እኔ አንችን ለመጉዳት እንደከፋሽ ብዬ የሚያደረጉት ነገር አይደለም አደይ። ይቅርታ አድርጊልኝ። ችግር የለውም። ይቅርታ አድርጊ። ከዚህ በኋላ የሚያገናኘን ነገር ለበዛ ታማኝ ሆንላት አንተ ኃላፊነት ተሰጣ ሌላ ሰው ደግሞ ኃላፊነቱ መወጣት አይከብደውም። እሺ ሌላ ትተው ትሄዳለሽ አደይ ማለት ነው። አቤት አደይ ደስ የምትል ልጅ ነት። ራሱ ጋበላል። ይቺ ደግሞ ብዴት እየዘፈነች ነው። አንቺ ጋ ያቺ ደግሞ የዚህ ቆንጆኛነትና የዚህ ድምጠሽና ዳንስ ተጨምሮ ዋው ነው። የተከፈተ የተከፈተ በር ማቆፋት ነበረብኝ። እንደ የነክክ ፍቅር የለችም እንዴ? አኔ ወደ ወዳዴ ክፍል እየመጣ እየሄድኩ ወደዚህ አዴ ጋር ደግሞ ምን ትሰራለክ? ስራ አዛት ነው መችስ ከሰራተኛ ጋር ለምን ይኬደል? ታዲያ አጠራትም እንዴ? ለምን ትሄደል? እንዳንቺ አይነት መራኪ ድምጥ ልጅቷ ብትደነግጥስ? ይህን ድምፅ ሰምታ ነው የሚካበድለት፣ ድምፅ እንኳን አይደለም ግን። ፍቅር ምን አይነት ናት ጓደኛ? እስከ ዛሬ እንዴት ጠይቃት አልመጣህም? ከስንት ጊዜ በኋላ ለመጣ ፍቅር፣ ብቸኝነት እየተሰማት ነው። ፍቅር ባለ ሁለት አይነች፣ የሰው ማላደጅ ግለት ነገር ነው። ስለማን ነው የምታወራው፣ ቀልዳኛ? ስለ ፍቅር ብቻ እንዳይሆን። እንዴት ያል ፍቅርን እኔ ከሀስተበ ነው ማውቃት? ፍቅር የብቸኝነት እየተሰማ ስለሆነ ነው። ፍቅር ባለቤት አይነሽ በጣም ጥሩ ልብን ያላት። በቃ ይበቃኛል። ለነዴቤ እና ለባርኮት ምታወራው እንዳያልቅበት ሄድና ለነሱ አውራላቸው። ሁሉም ሰው የራሱ አይ፣ በቃ ግን አንድ እውነት ልንገርሽ፣ ከዚህ በላይ ካንቺ ቆንጆ ከዚህ በላይ ካንቺ ቆንጆ ሴት የለም ብሎ ይላታል። ከዛ የሳማት ትንታየዋለች። ፍቅር እንዳይዛት ይችልች ይች ልጅ ግን በጣም ወኝ ነች። አንቺ አንቺ ደሞ ምን ፈለግሽ ስልክ? አንቺ ነሽ ወስድሽ እሄን ስልክ እሄን ስልክ። ምን ፈሪ ቆይኔን ሳታስፈቅጪ ለምን ወስድሽ? ለምን ማስፈቀድ የጠበቀን ዘፈን ወስድሽ? ዘፈን ልወስድ በስ ለሳማ በትኩስ ቆይ፣ ተሳሚ ያለሽ የኔ የሆነ ነገርን ከዛሬ ጀምሮ እንዳቶች ዋ ብላ አስፈራርታ ተጣጥሽ እንደ ይኔሺ ካለ ስልክ እንዴት ነው መሆነው? ብላ ታዝናለች ማለት ነው። ወይ ጉድ! ዴቭ ዴቭ፣ አደይ ግን ልቤን ያንችን እናስፈ በምን አውቀሽ መጣሽ? ባርኮት ስመጣ ፊትስ እልካለሁ ልሂድ ብዬሽ ነው የመጣሁት። ተመልሶ መጣ። ቤቱ አይደለም ልክ ነሽ። እኛን እና ለቤታችን ይመጣል። ነገሩን ቀለል አድርገው ምንም አመስግነ መኖር ነው። አንቺ የእኔ ስራ ሰውን ድረስ ባርኮትና አላምነውም ግን እሱ በቦታ አልተገኘም። በእኔ እንደ ተቀየማችሁ እንደ ድሮ ስትሆኑ ነው የሚያምርባችሁ። እኔም እንደ እንደ በፊቱ እህታችሁ ልሆን እዛ በዘለለ ምንም አይኖርም ቆይ ለምንድን ነው ልቤ የምትጫወትበት? የምነግርሽ ነገር እኮ ቀላል አይደለም። አደይ ልቤን እየጎዳሽው ነው። ቆይ አንቺ አይገባሽም እንዴ? ቆይ ለምንድን ነው የምትጎጂው? እኔ እዚህ ቤት የመጣሁት ለስራና ለስራ ከወንድማችሁ ዘለለ ላይችለው አይመጣም። አደይ እኔ መሆናቸው ባርኮት እንዴት እንደለወጠኝ አንተ እንደ ባርኮት ነው የምትሆነው። ደሞ አትሳሳት እኔ አሁን ለፍቅር ምን ምንም አይነት ጊዜ የለኝም። ለምን ራስ ውስጥ ድርቶኛል፣ ሻለኝ እስቲ። ይሄ ውሸት ይመስልሻል? ይሄ ስሜት ይመስልሻል? እሺ፣ እሱ ሲቀር ፍቅር አደይን ተከታያት። ለምንድን ነው የምወጣው? አ ፍቅር ውጪ ብሎ ይቆጣታል ማለት ነው በጣም ከዛ ትወጣለች። እንግዲህ ቪዲዮችን እንደምንሰማበት